ሰላም ሰላም ሰላም። ሙስሊምም ክርስቲያንም እንዴት ናችሁ? ባላችሁበት ቦታ ሰላማችሁ ብዝት ብዝት ዝት ይበል። ክፉን ያርቅላችሁ በመንገዳችሁ ሁሉ እሱ ፈጣሪ ይጠብቃችሁ፣ ጥላና ከለላ ጋሻ ይሁንላችሁ፣ የምሰሩትን ብር ገንዘባችሁን ሁሉ ይባርክላችሁ፣ ከድንገተኛ አደጋ ከድንገተኛ ሞት ይጠብቃችሁ፣ የቤተሰቦቻችሁን ክፉ እግዚአብሔር አምላክ አያሰማችሁ እያልኩኝ ብቅ ጥልቅ ፈካደ ደመቅነት ጠፍጠሽ ጠንቧ ብዬ መጥቻለሁ ማለት ነው ዋይ ዋይ! ጀግናው ሸንቀጣው ቆፍጣናው የኛ አንበሳ ያብ፣ እውነትም ያብ ማለት እኮ ታቃለ ባ ያብ፣ ስሙ ራሱ ትርጉም አለው፣ ስሙ ራሱ ትርጉም አለው። ያብ ማለት ትርጉሙን ራሱ እናንተ ወቁት። ከስሙ ጀምሮ እስከ ድርጊቱ ድረስ ትርጉም ያለው ሰው ነውና ምን ላችሁ ፈልጊ ነው? እንዴት ናችሁልኝ? ምቀኛ ሸረኛውን ያዝልን። ከሴ ምላሰኛ ከወንድ ቦክሰኛ ይሰውረን። ወጥቶ ከመቅረት ጫት ከሚቅምች መገኛ ውቃቢ ይሰውረን። ኮሜንት እያየ ከሚፈነጥዝ ክፉ አንደበት ያላቸው መርዛማ እባብ ኮሜንት ጸሐፊዎችን እግዚአብሔር ያድንልን። በሚጽፉበት ጊዜ ክፉ ክፉ ለ ያብና ለሄሉ ክፉ የሚያስቡት እነሱ እንዲለያዩ ከስር የሚጎተጉቱት ነገሮችን የሚያቦካኩት እግዚአብሔር አምላክ ከምድረገጽ ያንሳልን። አሁን ከኮሜንትም ያንሳልን። ከጓደኞቹ መንጠቆ መድሃኒዓለም ያንሳቸው ከመሃላቸው። እና ከዚህ በመቀጠል የምልላችሁ ነው ብቅ ጥልቅ ብዬ ያብን ማዘርን፣ ፋዘርን፣ ሱሲን፣ ዳጊንና ኪራን እንዲሁም ናቲን ይዤ መጥቻለው እላለሁ ማለት ነው። በትላንትናው ቀን ያብ ያሳየው ተግባር ዋው ብዬ አለ። ወንድ አንበሳው፣ ጀግናው፣ ቆፍጣን ነው። በስማ ሄሎ እግዚአብሔርን ማንንም ሴት ያላከበረ ክብር ነው የተሰጠሽ ክብር ማለት ነው። እግዚአብሔርን አመስግኝ። ያብን ሰው ሳይሆን እግዚአብሔር ነው ያመጣው የምንለው በምክንያት ነው። እግዚአብሔር ራሱ ነው ወደ አንቺ ህይወት ያመጣው። በቃ መድኃኔ ዓለም ራሱ ነው እንጂ እንደ ፍንጥዛ እንደ ያዙ ይልቀቆሽ ቢሆን እንደ ሌላ ወንድ ቢሆን በጥፊ ብሎች ነው እዛው ጥሎሽ የሚሄደው እና መድሃኒ ያለም ያመጣልሽ ነው ራሱ። ቅዱስ ገብርኤል እንደዚህ የዛ እንባ የፈሰሰው የህዝብ የኦዲንሶችሽ እንባ ኦኬ፣ የኦዶንሶችሽ እንባ የአንቺ እንባ የእኔም ጭምር የብዙዎቻችን እንባ ያለበት ነው። ያብን ራሱ እግዚአብሔር ያመጣልሽ ማለት ነው። በእውነት ነው የምላችሁ፣ እውነተኛ ሰው እሷን የማይፈልጋት ሰው ቢሆን እስከዚህ ጥግ ድረስ አይሄድም። እስከዚህ ድረስ ማንኛውም ወንድ አያደርግም። እና ጀግና ነው የምለው። አደራሽን ደግሞ ሂደሽ እዛም ፍንጥዝ ፍንጥዝ እንዳትይ ማንም ሴት ማንም ወንድ የማያደርገው ነው ጥሶ የገባው ማለት ነው። ለምን? እውነተኛ አፍቃሪ ስለወደደሽ አንቺ ማጣት ስለማይፈልግ ነው እንጂ ከጎኑ ሰው አቶ ወይንም እንትን አይደለም። አንቺነትሽን እስከነ ምናምንሽ ነው የወደደሽ። ግን አይተሽዋል፣ ሄዱ አባትሽ እግራቸውን ሲስማቸው ያሳዩትን ፈገግታ። እስኪ የአባትሽን ደስታ ከፊታቸው አንብቢ። መድኃኔ ዓለምን እግሩን ጎንበስ ብሎ የፋዘሩን ሲስም አባት ያሳዩት ፈገግታቸው እንዴት ደስ ይላል። ስለዚህ ያብን መድኃኔ ዓለም ነው ያመጣልሽ። ያንቺን ደስታ በቃ ደስ ከፍተኛ ህይወት ሆነ ኑራችሁ ማየት ነው የምንፈልገው። እውነት ያብን ግን ከገፋሽው እኔ እንጃ እግዚአብሔር ራሱ እንደሚያዝንብሽ ነው የሚሰማኝ። ግን አታደርጊውም፣ ምክንያቱም እስከ ጥግ ነው የተጓዘልሽ። ፍቅርን እስከ ጥግ አሳይቷል። እንትነ ያብ እስከ ጥግ ማለት ጓደኞቿ እሷን እሱን ለማለያየት ቢጥሩም እሱ ግን እውነተኛ ፍቅር ስላለበት እስከ ጥግ ሂዷል። ሄሉም ደግሞ ዛሬ እንደማታሳፍሪን፣ እንደምታስደስችኝ ከአባትሽ ቃል እንደማትወጪ እርግጠኛ ነኝ። ምክንያቱም ይህን ያህል ጥግ ሂዶ አንቺ ራሱ አይምሮች ሰላም አያገኝም ብትገፊው ራሱ እንቅልፍ አታገኝም። ስለዚህ ዛሬ ምናልባት የእግዚአብሔር ፍቃድ ከሆነ የደስታ ዜና ልንሰማ እንችላለን። መድኃኔ ዓለም ጣልቃ ይግባበት ጣልቃ በመሀላቸው ትግባ። ነገሮቹን ሁሉ ፍትት አድርግላቸው። እኛ እንደወደናቸው መድኃኒዓለም ውድድ አድርጓቸው፣ እስከ ህይወት ፍጻሜ ያጣምራቸው ነው የምንለው። ዛሬ ደስ አለ ብዬ አስባለሁ። እሷም ይሄን ያህል ጨካኝ አይደለችም። አይደለም ለያም እንዳልክም እንደዛ በድሏት፣ የይቅርታ ልብ አላት። የምትፈራው ፍርሃት አለ። ያንን ፍርሃት ባያስወንጉድ ኖሮ እስከዚህ ጥግ አይደርስም። እና በንግግር ዛሬ ይፈታሉ ብዬ አ አስባለው። ጠላቶች ደግሞ እሷንና እሱን ለመለየት የሚበጠብጡ የጓደኛ ጠላቶች ደግሞ ያፍራሉ በማለት ኤላሎ ይማል ነው ዛሬ የማምላክ ፍቃድ ከሆነ፣ ዛሬ እለ ተቀኑ ቅዱስ ገብርኤል ነው። ቅዱስ ገብርኤል በመሀላቸው ይግባ እንደው ቅዱስ ገብርኤል ፈጥኖ ደራሽና አንተ በመሀላቸው ገብተህ ሰላምን ስጣቸው፣ ፍቅራቸውን አብብላቸው። አንተ ከሰው ትበልጣለህ። ሰው በምላስ ሰው ያላደረገውን አደረገ ብለው ሊያወሩ ይችላሉ። አንተ ግን በእውነተኛ የምትፈርድ መላእክት ነህና በሄሉና በያ መሀል ጣልቃ ግበት፣ ገብተህ ሰላም አንድነትን ስጣቸው። ሶስቱን ሕፃናት ከእሳት ያወጣህና እነሱንም ከነገር ከምቀኛ ከሸረኛ ከተንኮለኛ እንዲጎልጉለህ አውጣቸውና በአንድነት አጣምር። አምናለሁ፣ ደግሞ ቅዱስ ሚካኤል ያደርገዋል። ለሱ የሚሳነው ነገር የለም። አዎ ይታረቃሉ፣ ሰላምን በደስታ ይኖራሉ። አደራ ቅዱስ ሚካኤል፣ አንተ ጸሎትን ምሰማንህና አምንሃለሁ። ታመንብሃለሁ። ዛሬ አዲስ ነገር ሊሆን ይችላል ብዬ አስባለሁ። እግዚአብሔር ጣልቃ ይግባበት ብለን እንጸልያለን። ሲቀጥል ደግሞ ናቲ ትላንትና መጥቶ ነበረና ምን አለ፣ ይሄሉን ያገኛት ወንድ እድለኛ ወንድ ነው። ጸሎቱ ምን ያህል ተሰምቶለታል፣ ምን ያህል እግዚአብሔር ቢወደኑ፣ ምን ያህል ጸሎቱ ቢሰምርለት ነው በጣም እድለኛ ወንድ ነው ብሎ ናቲም ስለሷ ስለሷ መስክሯል ማለት ነው። ያብም ደግሞ ከሷ ያየውን ነገር ከሷ ያየውን ፍቅሯን ምኗን አይቶ ነው ልቡ ይሄን ያህል ይሄን ያህል ምስዋት እየከፈለ ያለው ና የመልካም ህይወት ብሏቸዋል። እግዚአብሔር አምላክ የተስተካከለ ህይወት ይስጣችሁ ብሏል። ናትዬ ከልብ እናመሰግናለን። በጣም ነው የምናመሰግነው። እግዚአብሔር ያክብርልህ። እና በጣም መንፈሳዊ ቅናት ቀንቻለሁ፣ ተቆጭቻለሁ ብሏል። ያው እንግዲህ እግዚአብሔር ደግሞ እንደራሷ የምትወድ እንደ ሄል የአይነት ሴት ይስጥህን እንላለን ከዚህ በመቀጠል ደግሞ ኪራ ትላንትና መጥቶ ነበረ እንደዚሁም ዳጊ መጥተው ነበረ ትላንትና ማለት ነው ትላንትና ኪራ መጣና ሄሉ ከአገር ጠፍታለች ብሎ ሲተረተር የሚያጠፋ ምችና መጋኛ ያጥፋህና ዳጊ ደግሞ መጥቶ ሄሉ ቤት ውስጥ እያለቀሰች ነው እህቴ እየተጨነቀች ነው አሉ አያችሁ በአንድ ምላስ ሁለት ምላስ ኪራ ምን ለማለፍ ፈልገ ይለያዩ የምትለው ኖሮ እንዶ ከፍቅረኛ ዘላለም አለምን ይለይ ከአንተ ክፉ ክፉ ጓደኛ ማለት እንደዛ ነው። ኪራ ጥሩ ልጅ ነበር። አንተንም መረዘህ እንደያኛው እ እነሱ ይለያዩ ጥሶ እስከ ቤተሰብ ደርሷል ማለት ምንም አታመጡ እግዚአብሔር ችግርን ይፈታል። ግን ሰውን ለማስታረቅ ሰውን የሚያስታርቅ ብፁዓን ነው አይደለ? ስለዚህ ሰውን ለማስታረቅ ሞክር እንጂ ለመለያየት አትሞክር። ቁስሉን አንተ በፍቅረኛ አይተሃል አይደል? እነሱም የሚሰማቸው ቁስል አንተ የተሰማህ ቁስል ነው። ከፍቅረኛ ተለያይ ቢሉህ አንተ ትቀበላለህ እንዴ? በራስ ላይ እንዲደረግ የማትፈልገውን ነገር በሰው ላይ አታድርግ። ኪራ ማለት ነው። ስለዚህ በሰው ህይወት ገብተህ አትበጥብጥ። ሲቀጥል ደግሞ ዳጊ እያለቀሰች ነው ብሏል። እሱ ያየውን ነው፣ ግን እውነቱ ያለው ማንጋ ነው ዳጊ ጋ ነው። ይሄኛው ጠፍታለች አለ። መቼ ይስራ ይስራል፣ ግን ከጓደኛ ጠላት መድኃኔዓለም ይሰውራችሁ። እነሱ አንድ ይሆናሉ። ለእግዚአብሔር ምንም ሚሳነው ነገር የለም፣ ግን ብቻ በጣም ነው የሚያስጠላው እና እግዚአብሔር ጣልቃ ይገባል። መልካም ነገር የተመኛችሁ እግዚአብሔር አምላክ በህይወታችሁ መልካም ነገርን ይስጣችሁ። ዳግም ተረጋጋ። የእህትህን ደስታ ለማየት ሞክር። አንተ ህፃን ነህ፣ ልጅ ነህ። እንደ አዋቂ ጥልቅ ጥልቅ አትበል። በቃ ገና አስራ ስምንት አልሞላህም እኮ ዳግዬ። ስለዚህ በህቴ ህይወት እኔን የምመሰክረው ምናምን ምናምን እንዳትበል። ገና ነህ። ጣልቃ መግባት የለብህም። የእህትህን ደስታ ነው መፈለግ ያለብህ ብዬ አስባለሁ። ሲቀጥል ደግሞ ሱሲዬ የኔ ቆንጆ የኔ ተግባር የኔ ሰናይ በጣም ምርጥ ጓደኛዋ አስተዋይ፣ በጣም ጭንቅላት ያለሽ ስማርት ነሽ። እመብርሃን ትጠብቅሽ፣ ከክፉ ነገር ትሰውርሽ። የምትሰሪበትን ብር ሁሉ መብርሃን ትባርክልሽ። ከምንም በላይ እድሜና ጤና ይስጥሽ። የሰውን ደስታ የምታስቢ ስሎሽ በሕይወት በዘመንሽ በምትሄጅበት ሁሉ መድኃኔ ዓለም ደስታ በደስታ ያድርግሽ። ከጓደኛ ጠላት ይሰውርሽ። ወጥቶ ከመቅረጥ መብርሃን ታድንሽ። የኔ እናት ጀግና ገና እንዳየውክ ነው በቃንተን በቃ አንተን የወደድኩ የእሷ እንድትሆን የተመኘው እኮ ያለችው አያችው ጓደኛ ማለት እስከ ቀራኒ አብሮ የሚቀርብ ጓደኛ ነው ማለት ነው። በመከራው እንደዚህ በተጨነቀ ጊዜ እስከ መጨረሻው አብራ የሄደች ጥግ ጓደኛ ነች። ለምን የጓደኛዋን ደስታ የጓደኛዋን ደስታ ማየት ስለምትፈልግ ማለት ነው። ያ ባይጠቅማት ባይወዳ ኑሮ ሱሲ ይሄን ያህል እንትን እርምጃ አትሄድም። ግን ወንዶች ግን እግዚአብሔር እንደው ወይ የወንድምቀኛ እኔ አየው በሄሉ ጓደኞች እና ሄልዬ፣ አይምሮሽን መድሃኔ ዓለም ክፍት ያድርገው፣ የይቅርታን ልብ ያድልሽ፣ እናትና አባትሽን ከክፉ ነገር ይጠብቅልሽ፣ ከድንገተኛ ነገር ይሰው፣ የአባትሽን ደስታ ብቻ መድሃኔ ዓለም ያ ያሳይሽ ትላንትና፣ ያብ እግሩን ሲስሙት ያሳዩትን ፈገግታ እዩት፣ እግዚአብሔርን ፈገግታቸው እንዴት ደስ ይላል። እመብርሃን ጣልቃ ትግባበት እና ምነው፣ ዛሬ አዲስ ነገር እናያለን ብዬ አስባለሁ። ይሄን ያህልም ሄሉ ጨካኝ አይደለችም። ተወደዋለች፣ ታፈቅረዋለች። የምትፈራው ነገር ስላለ እሱ ደግሞ ችግሩን ባይፈታ ኑሮ ይሄን ያህል እርምጃ አይራመድም። ሲቀጥል ደግሞ አንዳንድ ኮሜንቶች አላችሁ አፍንጫችሁና ጭንቅላታችሁን ደግሞ በመዶሻ እንደ ዞረ ራሳችሁ የማትጎረጉሩትን የሰውን ሕይወት እንጎርጉር የምትሉ ማለት ነው። ምን አለ ልጅቷን አምጥቶ ፊት ለፊት ያናግራል። ለምን ያናግር? ጨርሻለሁ ካለ ጨርሻ ነው። ግዴታ የለበትም የማናገር እኛም ደግሞ እኛ ፊት መጥቶ የመናገር ግዴታ የለበትም። ማናገርም ከፈለገ ከሄሉ ጋር ቁጭ ብሎ ከልጅቷ ማውራት ይችላሉ። የግድ እኛ ጋር መጥቶ መገተር የለባችሁ። ገባችሁ? እሷ እንዳልክ ከእሱ ጋር ጨርሻለሁ ስትል አምጪ ብሏታል እንጂ አላለም። ስለዚህ ካበቃ አበቃ ነው። ይሄ ልጅ ባያበቃ ይህን ያህል እርምጃ አይራመድም። ዝም ብላችሁ ያልበላችሁ እንዲፍትልቅ ፍትልቅ ፍ ምዥ ልግ አታድርጉ። ክፉ ክፉዎች ናችሁ። ይህን እኮ እናንተ እኮ ውስጥ ውስጥ እኮ እግር እየላሳችሁ የፍቅረኛችሁን እግር እየራሳችሁ የምትኖሩ ክፉዎች ናችሁ። በራሳችሁ ላይ በራሳችሁ ላይ እንትን የማትሉትን ሰው እንዲያደርግ ብላችሁ ጦዥ ብላችሁ የምትጦዙ ምች መጋኛዎች ውቃቤዎች አላችሁ። በቃ ጨርሷል። ጨርሻለዋል ስለ ሁለቱ ህይወት ሁለቱ ናቸው የሚጠቅሳቸው፣ እንጂ የእናንተ ማርገብገብ ህይወት ይበጠብጣል፣ እንጂ ምንም አይሰራም። በሰው ላይ እንዲደረግ የማትፈልገው በራስክ ላይ እንዲደረግ የማትፈልገው በሰው ላይ አታድርግ ይላል። ማስታረቅ በእግዚአብሔር ዘንድ ትልቅ በረከት ነው። በተረፈ መልካም ሙሎ ወዳጆቼ